የተሳቀኩኝ እያለ አው አታሚኝም፣ ብቻ ቤት ውስጥ ያለሁት እናትሽ አይደለም፣ ውብሸት ነው ብሎ ስሙን ጠርቶ ነገረኝ። ማን ይንገረኝ ማን ይንገረኝ? መድኃኒዓለም ያውቅ። ወንድሜ ደወለ፣ የጓደኛዬን ቁጥር ተቀበለኝ፣ ዘጋ። ከዛ ልክ የጓደኛዬን ቁጥር ሲቀበለኝ የሆነ ችግር እንዳለ ገመትኩኝ። ግን የጠረጠርኩት እናቴን ነው ወንድምሽ ማለት እኮ የሌላኛው ወንድምሽ ነው የደወለው ወይስ ታላቁ? የሟቹ ታላቁ ወንድሙ ከዛ ወን ውብሸት ነው አለኝ። ስሙን ጠራና ማንም ቤት ውስጥ የለም። ግን ማን እንዴት እንደተናገረኝ አላውቅም። በቃ ወባ እንደያዘው ሰው ሰውነቴ መንቀጥቀጥ ይመንቀጥቀጥ ጀመረና አለ በፍጹም ሊሆን አይችልም ይማ ብዬ ለራሴ ግራ ገብቶኝ ቁጭ አልኩኝ። ከዛ ሰውነት እየተንቀጠቀጠ ቤቱ ተንኳኳ። ስከፍተው ጓደኛዬ ናት። ምን ተፈጠረ ስላት አይ ረፍት ቤት የሚሄዳለች። ከዛ ረፍት ቤት ሄጄ ውብሸት ነው ሲሉኝ፣ አለም ኮንትራት አደለውም ግን ወረቀት አሰርች ያለው ለሴት ደወለች እና ነገረቻት። ከዛ ነገረቻት እና ሂጃለችን ሴት ከዛ ረፍት ቤት ሄጄ ውብሸት ነው ሲሉኝ አለምንኩ ምን ነው በቃ በወቅቱ ሰማይና ምድር ተደፋ ማመንም ያለማመን ውስጥም ነበርኩ ከዛ ደውሉ እናገናኙ አልኳቸው አጠገቡ የነበረው ልጅ አልሞተ ማርያምን አልሞተ ጓደኛ የተቀብላ ስትናገረው ደግሞ አርፎ ከዛ እውነቱን ንገረኝ አልኩት ከዛ አርፎ አለኝ ትኬት ከዛ እግዚአብሔር ስጠርቶ የማቀርቶ ልጆች ነበሩ። ወዲያውኑ ኤርፖርት ይዘው ሄደው ትኬት ቆረጡ። ከዛ ሐሙስ ማታ ኢትዮጵያ ገባሁ። ከኤርፖርት መጥተው ተቀበሉኝና ቤተሰብ ወሰዱ። እዛ አርማችን እያወጣ የዛን ቀን ከቅዱስ ጳውሎስ አስክሬን ወጥቶ ዩኒቨርሲቲ አስክሬን ሽኝት እያደረገ ነበር ከዛ ግዴታ አብሬ መሄድ ስለነበረብን ጠበቁኝ። አምቡላንሱ በር ላይ ነው የጠበቀኝ። አስክሬን ጭሉ ማለት ነው። በዩኒቨርሲቲ አስክሬን ነው የተሸኘ ነው አሰላ ድረስ። ከአሰላ በኋላ ነው በራሳችን መኪና የሄድነው። እና የሆነ በቃ ድርቅ የምትብ ነገር እና ምን እንደምል ምን እንደማድረግ ሁሉ ጠፋብኝ። ማለት እውነት ነው ብሎ ለመቀበል በጣም ከባድ ማለት አይምሮሽ በፍጹም አስቦት የማያውቀውን ነገር እውነት ነው ብሎ መቀበል በጣም ከባድ ነው። እና ልክ በቃ እቤት ከሲስተር ጋር ሰላም ትንስጠለን። ውድና የተከበራችሁ የቻናላችን ቤተሰቦች እንደምናላችሁ፣ ከእኛ ጋር እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደምታዩት እንደሰማችሁት ልጅቷ ፍትህ እየጠየቀች ነው። ፍትህ እየጠየቀችው ነው ያለው እህታችን በስደት አለም ሆና ብዙ ነገር ዋጋ የከፈለችላት የከፈለችለት ወንድሟ የአዲስ አበባ ዩኒቨርሲቲ ኮምፒውተር እና ሳይንስ ሰቃይ ተማሪ የሆነ ልጅ እንግዲህ በራሱ ጓደኛ መድኃኒት በማጠጣት ሊገለው ችሏል ማለት ነው። እና አሁን ላይ እንግዲህ ያ የተጠረጠረው እና የገደለው የተባለው ልጅ ሊለቀቅ ውሳኔ ተወስኖለታል በነፃ ስለዚህ የዶክተር ውጤት ደግሞ መድኃኒት መርዝ እንደተሰጠ ነው የተናገረው በመርዝ ምክንያት እንደሞተ ነው እና ልጅቷ ደግሞ ፍትህን እየጠየቀች ነው ሀገራችን ላይ ፍትህ የለም ፍትህን እሻለሁኝ የወንድሜን ገዳይ ለመስጠት ሊለቀቅ አይችልም። ምንም እንኳን ወንድሜ ባይመለስ ፍትህን እጠይቃለሁ። ወንድሜን የገደለው ጓደኛው መለቀቅ የለበትም እያለች በየሜዳው እያለቀሰች ነው። እንደዚህ እንትን ብላ እንግዲህ ታሪኩ ረጅም ነው እንግዲህ በአሁን ሰዓት ታዲያ ለምንድን ነው ግን እኔ እንጃ ነኝ። እኔ ግን አሁን ላይ በጣም እያስፈራኝ ነው የመጣው እውነት። እንደዚህ በቀደም ባሏን ጓደኛ ተብሎ መግደል። ይህ እንግዲህ አንድ ዶርም ላይ ተማሪ የሆኑ አንድ ላይ እየተማሩ እያለ እንግዲህ፣ ሳቅ እና ጎበዝ ተማሪ የሆነ ልጅ ነው። አሁን ከዛ እንደዚህ አድርገው ገደሉት ማለት ነው። አይገርምም? ዶርም ውስጥ በመድኃኒት። ታዲያ ከማን ጋር ነው ሰው የሚኖረው? ሰው አውሬ ሆኗል እንግዲህ ተምሮ ለፍቶ በቃ ነገ ጧት ለቤተሰቦቼ ለሀገሬ ይጠቅማል የሚባሉ ሰዎች ገና አንተን ከማለታቸው ይገደላሉ በገዛ ጓደኞቻቸው። እና ስታወራ እኔ እንጃ ጨርሼ እራሱ ለመስማት ስታለቅስ የሆነንም በቃ አንድ ወንድም ስላለኝም በቃን ሁሉ የተዋዱ የሆነ በቃ ልቤ ነው እንትን ያለችው በእውነት እና ፍትህን ትጠይቃለች። ሟች ወንድሟ ይሄ ነው እንግዲህ፣ ገዳይ እየተባለው ደግሞ ሊለቀቅ ነው ማለት ነው፣ በነጻ ሊንቀሳቀስ ነው። እሱ ገሎ መዳኒት ሰጥቶ ገሎት፣ አሁን ላይ እንግዲህ ፍትህን እጠይቃለሁ እያለች በየቤቱ በሮች እና በሚዲያው እየጨዋየ ነው ድምፅ ሆኖ እያለች ነው ያለችው እና ልጅቱ እያለቀሰች ነው በየሚዲያው ላይ ማለት ነው። ፍትህ እንኳን ባይገኝ ማንም ድምጽ ሊሆናት ትልልቅ ዩቱቦችም ሆነ የሚዲያ አካላቶች ድምፅ ሊሆኗት ይገባል ብዬ አስባለሁ። ምክንያቱም እንግዳ ፍትህ ሀገራችን ላይ የለም። ሰው ገሎ የሚኖርበት ሰው እንትን ብሎ የሚወጣበት ተቀልቦ የሚሄድበት ነው። ስለዚህ ከየትኛው ፍትህ ነው የሚጠየቀው? ከፈጣሪ ፍትህ ነው ይጠየቅ። እንደይ አሁን ላይ እኔ የታሰብኩት ጓደኛ የሚባል ነገር በቃ የለም። በእውነት በጣም ነው የሚያሳዝነው። እንግዲህ ይሄ ልጅ አብሮ ስንት ለፍቶ ነው እዚህ ድረስ የደረሰው ተዋራ በጣም የምታሳዝነው ለሱ ብዬ ነው። በቃ ሁሉን ነገር ትቼ እየሰራሁ እና እያስተማርኩት ያለሁት እሱን በቃ የራሴ ትቼ ደረጃ ላይ ደርሶልኝ፣ እሱን በቃ ወንድሜን አንድ ወንድሜን ደረጃ ላይ ለማድረስ ነው በሰው ቤት በአረብ ሀገር የምቃጠለው ነበረ። ግን ወንድሜን አጣሁኝ። ቢያንስ እንኳን ሕይወቱ ባይመለስ ገዳዩ እንዲቀጣ ፈልጋለሁ እያለች ነው እያለቀሰች ያለችው። እና እኔ አንዳንዴ እንዴት አይነት ሰው ጋር ነው የምንኖረው? እንግዲህ አብሮ ጓደኛሞቹ ነው፣ ትምህርትን እንግዲህ እንዴት እንደመጡ እንዴት እንደተማሩ ያውቁታል። ዩኒቨርሲቲ መግባት ማለት እንትን አይደለም እንግዲህ። አንድ ዶርም ውስጥ ሁነው በዛ ለጓደኛው ይዞ መድኃኒት አጠጥቶ ግቶ መግደል። አረ ፈጣሪ ሆይም ምንድን ጉድ ነው የምንሰማው? ሀገራችን የት እየሄደ ነው? በእውነት ሀገራችን ላይ በቃ መንቀሳቀስ መኖር፣ መንቀሳቀሱስ ውስጥ እስኪንበል አብሮ እንግዲህ የት ተማሪ እያለ በዛ አይነት ደረጃ ሲገደል እንዴት ነው በቃ እንትን የሚባለው? ፍትህም አይሰጠው። እውነት እኔ አንዳንዴ የሌሎችን ሀገር ሕግ እንደዚህ የገደለ እኔ በአፌ እንኳን ባልለው የገደለ ቢገደል ይሄ ያክል አይኬድም ብዬ ነው የማስበው። ምክንያቱም ሁሉም ይፈራል። ያ ነገር ይደርስብኛል፣ ህግ ከሆነ ህግ ነው ብለው ይፈራሉ። አሁን ላይ ያም እየተነሳ መግደል፣ ያን እየተነሳ ያግታል፣ ይገላል። አሁን ላይ እንግዲህ ተማሪው እንደዚህ በገዛ ጓደኛው በአብሮ በሚኖረው በጓደኛው እንዲህ ሲደረግ በጣም ያሳዝናል። ይሄ ልጅ እንግዲህ ተምሮ ሀገርን ወገኑን ቤተሰቡን የሚጠቅም ነው። ኮምፒውተር ሳይንስ ሰቃይ ሰማሪ በሬ አዲስ አበባ ዩኒቨርሲቲ ተማሪ። አሁን ላይ እንግዲህ በዚያ አስቀርጠውታል። በእውነት በጣም ያሳዝናል። እና ታዲያ ከምን ጋር ነው የምንኖረው? በእውነት ሰው መሆናችን ቀርቶ በቃ እንስሳ እንኳን እረ፣ ይተሳሰባል። እንስሳ ለእንስሳ ይተሳሰባል። የሰው ልጅ የሚባለው ነገር እኮ የምንለየው ሰው የተባል ነው ሰውና እንስሳ የሚለይበት በአስተሳሰቡ ነው ይባላል አይደል? ነገር ግን አሁን ላይ በአስተሳሰብ እንትን እያልን አይደለም። እና በግዛ ወንድም ጓደኛው መድኃኒትን እንትን ተብሎ የተገደለ ልጅ ነው። ፈጣሪ ነብሱን በአጸደ ገነት ያኖረውን። እህትዬ እይታ አሳዘነች። በእውነት እንጃ። ፍትህን ትፈልጋለች። ፍትህ ለወንድሟ ገዳይ፣ ገዳዩ ሊለቀቅ ሳይሆን ቅጣት ሊሰጠው ይገባል። ነገም ደግሞ ነገ ጠዋትም ሌሎቹ በዛ አይነት ድርጊት ይካሄዳሉ። ትልቅ እርማት ካልተሰጡ ነገም ደግሞ በዚሁ ላይ እየተሄደ የሌላው ቀርቶ በየዶርሞ እየገደሉ ይገኛሉ እና ይሄ አንደኛ እንደውም ትምህርት ቤቱን መከሰስ አለበት። በእርግጥ ትምህርት ቤቱን ዶርም ውስጥ ልጠብቅ ነው ወይ ሌል ይችላል። እንግዲህ ህይወቱን እስከ ማለፍ ድረስ እዚሁ አዲስ አበባ ውስጥ እንደዚህ ሲደረግ ያሳዝናል። ሱ ራሱ እንደ ጻፈው አርገው የሆነ ወረቀት ጽፈው ጠረጴዛ ላይ አስቀምጠዋል፣ ምናምን ስትል እኔ ብቻ እጽማም ስትዋሳስን እና ፋሚሊዎች በጣም ነው የሚያሳዝነው። ሀገራችን ላይ የሆነ ያለው ከነገ ዛሬ የምንሰማው እና የምንሰማው ነገር በጣም ጆሮአችንን የሚያደማ ነው። የሆነው እንግዲህ በጓደኛው እንደዚህ ሲደረግ ልሚ አንድ ዶርም ላይ እንግዲህ አንድ ቤት ውስጥ እየኖሩ አንቆ መግደል፣ ማን ነው መብት ሰጥቶ መግደል? ምን የሚለው ቅናት ነው? ኧረ ፈጣሪው ሁይ እንጃ። እንደ ሀገራችን እየገባብን ዳንኤል አልወጣም። እዚህ ባልና ሚስት መጋደል፣ እዚህ እንደዚህ ለምን ከሚገሉ፣ እንደዚህ ከሚያረቡ ለምን አይተዋቸውም? ፍትህን እንጠይቃለን። ፍትህ ለወንድማችን ዝም ብሎ ለተገደለው እግዚአብሔር አምላክ ፍትህን ይስጣት። ልጅቷን በጣም ነው ያሳዘነች። በእውነት ከባድ ነው ከቋሚ ሆነ እንትን እና እግዚአብሔር አምላክ ደሙን ያውጣለት ባይ